ከሰሞኑ አትሌት ገለቴ ቡርቃ በሚዲያ መታ እንግዲህ ብዙ የተናገረችው ነገር ነበረም፣ ከቀድሞ ባሏ ጋር የተፈጠረውን ችግር ማለት ነው። በዚህም እንግዲህ ብዙ ሰዎች አስተያየት እየሰጡ ድምፅ እንሆናት ያደረገባት ነገር የቀድሞ ባሏ ልክ አይደለም እያሉ በስፋት በሚዲያዎች ላይ ሲናገሩ፣ ሀሳቡም እንግዲህ በይበልጥ ሲንሸራሽር ቆይቷል ማለት ነው። እንደዚሁም በቀድሞ ባለቤቷ ታደለ ገብረ መድህንም በኩል እውነታው ይሄ አይደለም፣ ልክ አይደለም። እሷ እየተናገረች ያለችው በፍጹም ከእውነት የራቀ ነው። እሱ በጣም ተበዳይ ነው። እንደውም የእሱን ጩኸት ነው እየጮኸች ያለችው ሲሉ የእሱ ቤተሰብን ያሉና ዘመድ አዝማድ ሲናገሩ ተመልክተን ነበረ። ቀደም ሲል እንግዲህ በፍርድ ቤት በኩል ተወስኖ ያለ አንድ ውሳኔ ነበር። ይህም ምንድነው የንብረት ክፍፍላቸውን አከፋፍሎ እንደጨረሰና አትሌት ገለቴ ግን በዚህ ደስተኛ እንዳልሆነችና ይግባኝም ጠይቃ እንደነበረ ይሁንና ግን አሁንም ለሱ ሊወሰንለት እንደሆነ ጎዳና ላይም ልትወጣ እንደሆነ ስትናገር ነበረ። ለዚህ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ጭምር እንግዲህ እሷ የደረሰባት በደል ትልቅ እንደሆነና በአፋጣኝ ምላሽ እንዲሰጣት ፍትህ እንዲሰጣት ጠይቀው ነበር። ውሎ ሳያድር እንግዲህ የቀድሞ ባለቤቷ ታደለ ገብረ መድህን እንደተያዘና በፖሊስ ጣቢያ እንደሚገኝ ተዘግቦ፣ ይሁንና የአዲስ አበባ ፖሊስ ደግሞ እንዳልያዘውና በሱ እጅ እንደማይገኝ ምላሽ መስጠቱ የሚታወስ ነው። ይሁንና አንዳንድ መረጃዎች በተለይ በሱ ቤተሰብ በኩል ደግሞ ከፍተኛ የሆነ ድብደባ እንደደረሰበትና ትክክል ያልሆነ እንግልትና የሰብአዊ ጥሰት እንደደረሰበት ሲናገሩ ነበር። ይህ በእንዲህ እንዳለም ቆየት ብለው እንግዲህ ከዛ ከታገተበት ቦታ ወይንም ደግሞ ከታሰረበት አካባቢ እንደተፈታ ተናግረው ነበረ። በዚህ መሀል ነው እንግዲህ በሰይፉ ሾው ላይ ቀርቦ ሲናገር እየተመለከት ነው ማለት ነው። እኛም እንግዲህ በዚህ ሾው ላይ ቀርቦ እንዳየነው ከሆነ አቶ ታደለ ትንሽ ጎስቆል ያለ ይመስላል። ምናልባትም እንግዲህ ተደብድቦ ይሆን እንዴ ሊያስብል የሚያስችል የፊት ምልክቶች፣ ጠባሳ፣ የፊት መበለዝም ይታይበታል። ትንሽ የተጎሳቆለም ይመስላል ማለት ነው። በተለይ አንድ ዘመዱ እንግዲህ ሲናገር እንደነበረው ከአእምሮ ጤና ጋር ተያይዞም ትንሽ እክል እንደገጠመውና ከዚህ በፊት ያሳለፋቸው ችግሮች ከባድ በመሆናቸው በጭንቀቱ ውስጥ እንዳሳለፈና ትንሽ የስነ ልቦና ችግርም እንዳለበት ሲናገር ነበረ። እንደውም እሱ እንደሚለው ከሆነ አለማበዱም እግዚአብሔር ረድቶት ነው እንጂ የደረሰበት ነገር በጣም ከባድ ነው ሲልም ሲናገር ነበር እና ምናልባትም ይሄ ነገር ትክክል ሊሆን ይችል ሊሆን እንዴ የሚል ጥርጣሬን አሳድሮብናል ማለት ነው። ዋናው ትልቁ ነገር ግን የሰጠው ምላሽ ወደ ሚዲያ ላይ ቀርቦ የሰጠው ምላሽ ምንድን ነው የሚለውን ስንመለከት እንግዲህ ከአትሌት ገለቴ ጀምሮ በተለይ ስለ ባህሪዋ ከእሷ ጋር ረጅም ዓመት እንደማሳለፋቸው ጭምር እንግዲህ ሲናገር ነበርና ትንሽ ኃይለኛ እንደሆነች የሚሏትን እንደማትሰማ ከዚሁ ከውድድርም የራቀችበት መንገድ አንዱ ትልቁ ይሄ በመሆኑ ነው እሱ ሲናገር የነበረው። እንግዲህ ከቤትም ጠፍቷል ስለተባለው ወደ ጸበል ላሊበላ አካባቢ እንደሄድና ያንንም ደግሞ ያደረገው ያሉበት ሁኔታ መልካም ስላልሆነ ራሱንም ለማደስና የማሰቢያ ጊዜም ለማግኘት እንደሆነ ነው የተናገረው። እንግዲህ ችግሩ የተፈጠረው እሷም ቀደም ሲል እንዳለችው ከዛ በኋላ ነበረ ነገሩ የጦዘው ማለት ነው። ይሁንና እንግዲህ ይሄ ብዙ ጊዜ በባልና በሚስት መሀል የሚደረግ ወይንም ደግሞ ከተፋቱ በኋላ ወይንም ከተጣሉ በኋላ የስም ማጥፋት እንደዚህ አይነት ነገሮች የተለመዱ ናቸው። ምንም ያን ያህል ቁም ነገር ነው የሚባል ነገር የለም በሁለቱ ዙሪያ ላይ ያለው ክርክር አይ ቲንክ የቤቱን የቤቱም ጉዳይ እንግዲህ እሱ እንደሚለው ከሆነም ገርጅ ኮንዶሚኒየም ለእናቱ የተሰጠው ማለት ነው ቀደም ሲል ቪላ ቤት የተባለውም እሱ እያለ ያለው እንግዲህ ኮንዶሚኒየም ነው ነው እያለ ያለው መንግስት የሰጣቸው ሳይሆን ያንን እንግዲህ በጣ ውስጥ ተካተው እነሱ ያገኙት እንደሆነና በጋራ ያፈሩት ነገር ግን ደግሞ ለእናታችን ይገባል ብለው እንደሰጧቸው ቤት ስሙን ወደ እሳቸው ወደ እናት እይቷ እንዳዘዋወሩት ነው የተናገረው። ከዛም በተጨማሪ እንግዲህ በሻሸመኔ አካባቢ እንደዚሁ ለአትሌት ገለቴ እናት የቢላ ቤት ሰርተው እንዳስረከቡና እንግዲህ እዚህም ላይ እሱ ትልቅ ተሳትፎ እንዳደረገ አሪፍ ቢላ ቤት ግንቡን ዙሪያውን አጥሮው እንዳስረከቡ ሲናገር ነበረ። እንግዲህ በብዛት እሱ ሲናገር የነበረው ምንድን ነው? የእኔን ጩኸት ነው እሷ ወደ ሚዲያ መታ የጮኸችው። እኔ ብዙ ነገር እንግልት፣ የግድያ ሙከራ ጭምር ሲደረግብኝ ነገ ነበረ ብሏል። አምስት መኪና የተባለውም ይህ በፍጹም ውሸት ነው። አንዳንድ ጊዜ የቀየርናቸው መኪኖች አሉ። እነሱም እንግዲህ ሊሸጡ ሲሸጡ እሷ ባመጣቻቸው ሰዎች ነው የተሸጡትና ይህም ነገር እንግዲህ ፍጹም ሀሰት ነው። አንድ እሷ የምትነዳው መኪና አንድ ደግሞ እኔን የምነዳው መኪና አለ። እነሱም ቢሆኑ አሁን ላይ ያሉ ናቸው። የተባለው ነገር በፍጹም ውሸት ነው ብሏል። እንግዲህ ከዚህ ባሻገር በሕግ በኩል ምንም አይነት ቅሬታ የለም ነው ያለው። በትክክል የፈረደልን ፍርድ ለሁለታችንም ፌር የሆነ ፍርድ ነውና እንደውም ሊመሰገን ይገባል ነው ያለው። ነገር ግን ደግሞ ደስ የሚለው እሱ ከተናገረው ነገር ምንድን ነው በሽምግልና አምናለው ቢሆን ደስ ይለኛል ብሏልና። አስፈላጊም ከሆነ ፊት ለፊት አብረን ቁጭ ብለን ከሷ ጋር በሚዲያም ጭምር ቁጭ ብለን ብናወራ ችግር የለብኝም የሚል አስተያየት ነው የሰጠው። እንግዲህ እሱ አሁን የሶስት ልጆች አባት እንደሆነ ተናግሯል። ቀደም ሲልም እንደነገርናችሁ ባለትዳር እንደሆነና ከባለቤቱ ጋር እና ከእናቱ ጋር አብሮ እንደሚኖር ነው የተናገረው። በገቢም ደረጃ ቢሆን እንግዲህ ምንም አይነት ገንዘብ እንደሌለውና ከውጭ ያሉ ቤተሰቦቹ አንዳንድ ዘመዶቹ እንደሚረዱት፣ እንደዚሁም አንዳንድ ጊዜ ራይድ እንደሚሰራ የታክሲ አገልግሎት እንደሚሰራና እንደዚሁም እንደ ደለላም አንዳንድ ጊዜ እንደሚሞካክር ንግድም ምናምንም እንደዚሁ ሱቆች ላይ እንደሚሞካክር እንጂ ይህን ያህል ቋሚ ስራ አለኝ ብዬ መናገር የምችለው ስራ የለኝም ነው ያለው እና ምናልባትም እኛ ልንል የምንችለው እንግዲህ እንደ አንድ ታዛቢ ማለት ነው፣ በሁለቱ መሀል ያለው ነገር በመልካም ነገር ቢፈታና ኃይሌ ገብረስላሴም ይህንን ነገር ገብቶበት በሽምግልና መንገድ ቢታይ የሚል ሀሳብም ከሰይፉ እንደመጣ ተመልክተናልና ይህ ነገር ቢሆን መልካም ነው ብለን እናስባለን። ዞሮ ዞሮ ያሉ ንብረቶች ካሉም እኩል እንዲካፈሉ፣ እሷም እንግዲህ ባለፈው ስትናገር እንደነበረው ሀያት አካባቢ ያለውን ቤቴን ቢያንስ ይተውልኝ፣ እሱን ከተውልኝ ምንም አልፈልግም ስትል ነበርና ይህ ነገር እንግዲህ በሽምግልና ቢሆን መልካም ነው እንላለን። በሁለቱም በኩል ጉዳት መምጣት የለበትም። ሰውየውም እንግዲህ ሲናገር እንደነበረው የማስፈራሪያ ነገሮች እንደሚደርሱትና ተተኩሶም ከዚህ በፊት ከተኩስ ወይም ከጥይት እንዳመለጠም ተናግሯል። እንደተናገረው ከሆነም እንግዲህ ሁለት የፊት ጥርሶቹንም በዚሁ ምክንያት ጥቃት ደርሶበት እንዳጣ ነው የተናገረውና አሁንም ቀደም ሲል እንደነገርኳችሁ እንግዲህ እንደምትመለከቱትም ፊቱ በልዞ ነው የሚታየውና ትንሽ ጉዳት የደረሰበትም ይመስላል ምናልባት እንግዲህ አእምሮ መምጋም ተያይዞ ምናልባት ከፍተኛ የሆነ ጉዳት ደርሶበት እንዳይሆን ሰዎች እንግዲህ በዛ መንገድ ብትረዱትና የሽምግልናው ጉዳይ ተሳክቶ እንግዲህ ቢታረቁና በመልካም ነገር ቢስማሙ መልካም ነው የሚል ሀሳብ አለ። ከዛ በተረፈ እንግዲህ በሰይፉ በኩል ሁለቱንም አምጥቶ እውነታውን ለማረጋገጥ ወይንም ደግሞ ትክክለኛውን የሆነ መረጃ ከሁለቱም በኩል ሚዛናዊ ለመሆን የተደረገበት መንገድ መልካም ነው እንላለን። ነገር ግን ደግሞ አቶ ታደለም እንደተናገረው ቤተሰብን በማስፈራራት ወይንም ደግሞ በታሪክ ውስጥ የሌሉ ሰዎችን ዘመዶችን እያመጡ በሚዲያ ላይ ስማቸው ማጥፋት ስማቸው ማጠልሸት ተገቢ እንዳልሆነም ተናግረዋል እና ይሄም ልክ ነው ብለን አናስብም። በገለቴ በኩልም እንግዲህ ያለ እውነታ ካለ ደግሞ ምናልባትም እሷ እንዳለችው እስከ ጎዳና እስከ መውጣት ድረስ የሚያደርሳት ነገር ካለም ይሄም ሊስተካከል የሚችለው ቁጭ ብሎ በመወያየትና በመካከላቸው ሰዎች ገብተው ሽማግሌዎች ቢያስታርቋቸው መልካም ነው የሚል ጠንካራ እምነት አለን ማለት ነው። በተረፈ አድማጭ ተመልካቾቻችን ሀሳብ አስተያየታችሁን መስጠት ትችላላችሁ። ምን መሆን አለበት፣ ምንስ ተረዳችሁ የሚለውን ነገር ሀሳባችሁን ስጡ። ላይክ ሼር ማድረግ አይረሳ እንላለን። መልካም ቆይተው